ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 17 ቀን 2017 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያለን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የወልቃይት ጠገዴ ሰቲት ሁመራ ህዝብ እና የማንነት ኮሚቴው ከጠለምት ሊማር ይገባል ይላሉ። የዛሬ ዓመት ጠለምት ላይ በአዲን እሁድድና ህወሓት የሰሩትን ሸፍጥ የሚያስታውሱ ተንታኞች ወልቃይት ጠገዴ ሰቲት ሁመራ ዞን ጠንካራ አስተዳደር፣ ጠንካራ የማንነት አስመላሽ ኮሚቴና እጅግ ቁርጠኛ የሆነ የተከዜ ዘብ እንዳለው ይታወቃል። ሆኖም ብልጽግና ከመጣበት የክደት ታሪኩ አንጻር ለሥልጣኑ ሲል ምንም ነገር ከማድረግ ወደኋላ ስለማይል፣ ሕዝቡ፣ የማንነት አስመላሽ ኮሚቴውና የዞኑ አስተዳደር ከጠለምት መካድ ትምህርት ሊወስዱ ይገባችኋል ብለዋል። በቀዳሚነት የምታደምጡት ዝርዝር ዜናችን ነው። ይህ ብልጽግናው ሠራዊት ወደ ዋና ዋና ከተሞች መሰብሰብ ጀምሯል። ቀደም ሲል ወደ ገጠር ቀበሌዎችና ንዑስ ወረዳዎችን ለመቆጣጠር እግሩን አስረዝሞ የነበረ ቢሆንም የፋኖ ብርቱ ክንድ እግሩን እንዲሰበስብ አስገድዶታል። የሰኔ 30ው ቀጠሮም የሚሳካ እንዳልሆነ በቅድመ ግምገማ ትንተናው አመላክቷል። ወዲህ ደግሞ ለፋኖ ኃይሎች ጠንከር ያለ መልእክት ከህዝቡ ደርሶናል። በተለይም የረሃብ አደጋ ያንዣበበበት አበበበት የተከዚ የተፋሰስ አውራጃዎችን አስመልክቶ ለጣና ቴሌቪዥን የደረሰው አስደንጋጭ መረጃ በዜናችን የተካተተ ሲሆን ሁለቱንም መረጃዎች በዝርዝር እናስደምጣችኋለን። የሽመልስ አብዲሳ መንግስት በአዲስ አበባ ዙሪያ የሚገኘውን ሸገር ከተማ ነዋሪን እጅግ ከፍተኛ ግፍና ስቃይ እያደረሰበት ይገኛል። ድርጊቱ አፓርታይድን ነው ያስታወሰን የሚሉት ተበዳዮች እናንተ በመደበኛ ፍርድ ቤት መቅረብ አትችሉም፣ ለጊዜው በሽምግልና ምክር ቤት ነው የምትዳኙት ተብለው የተገለሉት የከተማዋ ነዋሪዎች የሰጡትን ማብራሪያ በዜናችን አሰናድተነዋል። ታደምጡታላችሁ። የኢራንና እስራኤል ጦርነት ለበልጻጊዎቹ የነገ ፕሮጀክታቸው ዋና ምንጭ፣ ለፖለቲከኞቹ የቼዝ ጠጠር፣ ለአርቲስቶቹ ደግሞ የጥሩ ድራማ መነሻ ዘውግ፣ ለንጹሐን ግን ከባድ ውስብስብና የመከራው ድማ ሆኖ ቀጥሏል። የትራምፕ የ12 ቀን ጦርነት ፍጻሜ መግለጫ ሰሚ አላገኘም። ከእሳቸው መልእክት ይልቅ የኢራንና እስራኤል ሚሳይሎች ብቻ ናቸው በመካከለኛው ምስራቅ ሰማይ ላይ እየተሰሙ ያሉት። መጠነኛ ዳሰሳ የተደረገበትን መረጃ በዜናችን እናስደምጣችኋለን። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው የሰዓቱ ዜናችን። ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባዎቹ እናመራለን። በቅድሚያም የወልቃይት ህዝብ ከጠለምት ይማር። አስተያየት ሰጪዎች የአማራ ህዝብ ታሪካዊ ርስትና ማንነት የሆኑትን ጠለምት፣ ራያ፣ ኮረምና ወልቃይት ጠገዴ ሰቲት ሁመራን ህወሓት መልሶ ለመውረር የመጨረሻ ያለውን ዝግጅቱን ጨርሷል። ከህወሓት በተጨማሪም እሁድ ብልጽግናም በተመሳሳይ እነዚህን ርስቶች ለህወሓት አሳልፎ ለመስጠት ወይም ከአማራ ህዝብ ለመንጠቅ ስልታዊ በሆነ መንገድ እየሰራ መሆኑን የሚናገሩ የፖለቲካ ተንታኞች አሉ። ይህን ተከትሎም የዛሬ ዓመት በዚህ ወቅት የጠለምትን ህዝብ ተፈናቃይ በማስመለስ ስም ነበር የካዱት። በዚህ ዓመትም ወልቃይት ላይ ሊደግሙ ስለሚችሉ የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ እና የወልቃይት አማራ ማንነት አስመላሽ ኮሚቴ ከጠለምት ሊማሩ ይገባል ብለዋል። የአማራ ክልል ባዲን ኃላፊዎች አቶ አረጋ ከበደና አቶ ይርጋ ሲሳይ ከጌታቸው ረዳ ጋር ሆነው ትናንት በወልቃይት ሁመራ በመገኘት የትግራይ ተፈናቃዮችን በማስመለስ ጉዳይ ውይይት ማድረጋቸው ይታወቃል። በወቅቱም ከአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ተፈናቃዮችን በማስመለስ ጉዳይ ቁርጥ ያለ አቋማችን ይህ ነው ሲሉ ያቀረቧቸውን አራት ቅድመ ሁኔታዎች መናገራቸውን በትናንትናው ምሽት ዜናችን መዘገባችን ይታወሳል። ባዲን በፍጹም የሚታመን አይደለም። በተለይ አቶ አረጋ ከበደም ሆኖ የክልሉ አድራጊ ፈጣሪው አቶ ተመስገን ጥሩነ የወልቃይት አማራን ጉዳይ ጉዳያቸው አድርገው የሚወስዱት አይደለም። የወልቃይት አማራ እጣ ፈንታው የሚወሰነው በዞኑ አስተዳዳሪዎችና በህዝቡ ጽናት ብቻ ነው ሲሉ የሚናገሩት የፖለቲካ ተንታኞቹ፣ የዛሬ ዓመት የጠለምትን ህዝብ ያታለሉት በዚህ መንገድ ነበር። ዘንድሮም ተመሳሳዩን የማስመሰልና የማምታታት ስልት ይዘው ስለመጡ በፍጹም መዘናጋት የለባቸውም በማለትም ሀሳባቸውን አጠናክረዋል። ሌላው አስተያየት ሰጪ በበኩላቸው ትናንት ሁመራ ከገባው ልኡክ ጋር የተገኙት አቶ ጌታቸው ረዳ ከዚህ በፊት በቴሌቪዥን ቀርበው የሚቆጨኝ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደርን ሳላፈርስ ከትግራይ መልቀቄ ነው ማለታቸውን እናስታውሳለን። በትናንቱ የውይይት መድረክ ላይም ተፈናቃይ የማስመለስ ጉዳይ ለድርድር የሚቀርብ ጉዳይ አይደለም ሲሉ መናገራቸውን ሰምተናል። ስለዚህ የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ጣፈንታውን መወሰን የሚችለው በመንግስታዊ መዋቅር ሳይሆን በራሱ ክንድ ብቻ ነው ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን የራያና የጠለምት ህዝብ ጣፈንታ ሳይደርሰው ከአማራ የትጥቅ ትግል ጋር አስፈላጊውን ጥምረት በመፍጠር ከቀጥተኛም ሆነ ከተዘዋዋሪ ወረራ ራሱን መከላከል አለበት የሚሉት ሌላው አስተያየት ሰጪ በበኩላቸው የዛሬ ዓመት በተፈናቃይ መመለስም በጠለምት ህዝብ ላይ ክደት ሲፈጸምበት የማይ ጠብሪ ከንቲባ የነበሩት አቶ ሰለሞን አታላይ ውሳኔውን ተቃውመው የፋኖን ትግል ተቀላቅለው ለርስታቸው ለማንነታቸውና ለህልውናቸው እየታገሉ ይገኛሉ በማለት የአማራን ህዝብ ታሪካዊ ርስትም ሆነ ማንነት ማስጠበቅ የሚቻለው በክንድ ብቻ መሆኑን ገልጸዋል። የወልቃይት አስመላሽ ኮሚቴም ሆነ በየደረጃው ያለ አመራር የጋራ አቋም በመያዝ ብዙ ዋጋ የተከፈለበትን ትግል ከንቱ እንዳይሆን መጠንቀቅ ያስፈልጋቸዋል ሲሉ ሀሳባቸውን የሚያጠናክሩት አስተያየት ሰጪ ብልጽግና የዛሬ ዓመት የራያን ሕዝብ በቀጥታ እንዲሁም የጠለምትን ሕዝብ ደግሞ በሴራ በጠላት እጅ የወደቀበት ጊዜ መሆኑን ተከትሎ መንግስት አልባ ሆኖ ለዘርፈ ብዙ ችግሮች የተጋለጠበት መሆኑን አይዘነጋም ሲሉ መልእክታቸውን አስተላልፈዋል። የትግራይ ጊዜው አስተዳዳሪ አቶ አማኑኤል በቅርቡ ባደረጉት ንግግር ውልቃይትን ካላስመለስን ጦርነት አይቀሬ ነው ማለታቸው አይዘነጋም። ከዚህ ንግግራቸው ቀደም ብሎም ብልጽግና ጠላታችን ሳይሆን አጋራችን ነው ሲሉ መናገራቸው ይታወሳል። በመሆኑም የብልጽግናው ስርዓት የወልቃይት ጠገዴ የሰቲት ሁመራ አማራን አታሎ በተፈናቃይ ስም ግዛቱን ካስረከባቸው ጦርነት አቁመው ወረራቸውን የሚፈጽሙ ሲሆን በፈቃዱ ካልሰጣቸው ደግሞ ጦርነት አይቀር የመሆኑን ነበር የገለጹት። ወደ ተከታዩ መረጃችን አለፍን። ብልጽግና ሠራዊቱን መሰብሰብ ጀመረም። የብልጽግናው ስርዓት በአማራ ክልል የበተነውን ሰራዊቱን ወደ ወረዳ ዋና ከተሞች መሰብሰብ መጀመሩ ምንጮቻችን አረጋግጠዋል ከዓመት በፊት በዞን ከተሞች ላይ ተወስኖ የነበረው የብልጽግናው ሰራዊት ወረዳዎችን በብዛት መቆጣጠር የጀመረው ከመስከረም በኋላ እንደነበር ይታወቃል በተለይም በፋኖ መሪዎች መካከል የተፈጠረው የስልጣን ጥምና እሱን ተከትሎም የጎንዮሽ ትግሉ መጠንከሩ የብልጽግና ሰራዊት በርካታ ወረዳዎችን ተመልሶ እንዲቆጣጠር አድርጎት ቆይቶ ነበር በወረዳዎች ብቻ ተወስኖ መቀመጥ ያልፈለገው የብልጽግና ሰራዊት ወደ ንዑስ ወረዳዎች በመውረድና አርሶ አደሩንም እያሳደደ መሳሪያ መንጠቆ የሚታወስ ሲሆን ከትናንት በስቲያ ጀምሮ ደግሞ ከንዑስ ወረዳዎችና ከገጠር ቀበሌዎች ኃይሉን እያሰባሰበ መሆኑን ምንጮቻችን ተናግረዋል። የጣና ቴሌቪዥን ምንጮች እንደገለጹት በደቡባዊ ጎንደር አራት ወረዳዎች ተሰማርቶ የነበረው የብልጽግና ሰራዊት ከንዑስ ወረዳዎች በመውጣት ወደ ዋና የወረዳ መቀመጫዎቹ መሰብሰቡን ገልጸዋል። በተለይም ግዙፉ የጌጣይቱ ክፍለ ጦር በተከታታይ አስር ቀናት ባደረገው ከባድ ውጊያ የብልጽግናው ሰራዊት ከመና መቀጠዋ ጀምሮ በብናት በሊቦከም ከምና በጉና በጌምድር ከባድ ኪሳራ ደርሶበታል። ይህን አስመልክቶም ለግዳጅ ስምሪትና ለቀኝት የወጣው የብልጽግና ሰራዊት በአሁኑ ሰዓት በአዲስ ዘመን፣ በብናትና በክምር ድንጋይ ከተሞች ብቻ ተወስኖ መቀመጡን ምንጮቻችን አረጋግጠዋል። ለሁለት ዓመት ለሚጠጋ ጊዜ ወደ መና መቀጠዋ ወረዳ ዋና ከተማ አጊሳ መግባት ያልቻለው የብልጽግና ሰራዊት ወደ ወረዳው ለመግባት ተደጋጋሚ ሞከራ ቢያደርግም ሊሳካለት ባለመቻሉ ሙሉ ኃይሉን ሰብስቦ እብናት ከተማ ላይ ተወስኖ መቀመጡ ታውቋል። እስከ ሰኔ 30 ሙሉ የአማራ ክልል ወረዳዎችን ከፋኑ ነፃ አድርጋለሁ ብሎ የብልጽግናው ሰራዊት ተናግሮ የነበረ ቢሆንም አሁን ግን እንዳሰበው ሊሳካለት አልቻለም። በዚህ የተነሳ በክረምቱ ወቅት የኃይል መሳሳት ይገጥመኛል ብሎ በመስጋቱ ሰራዊቱን እየሰበሰበ ከተማ ላይ ብቻ እንዲቀመጥ ለማድረግ መገደዱን ወታደራዊ ተንታኞች ገልጸዋል። ይህ በእንዲህ እንዳለ ከዋግምራ ብሔረሰብ አስተዳደር ዞን ጀምሮ በመናመቀጧና እብናት በሚባሉ የተከዜ የተፋሰስ አውራጃዎች የሚኖረው ህዝብ በከፍተኛ የረሃብ ስጋት ላይ መሆኑ ታውቋል። በአካባቢው ለተከታታይ ሁለት የክረምት ወቅቶች ዝናብ ባለመዝነቡ የተነሳ ከፍተኛ የረሃብ ስጋት ማንዣበቡን የገለጹት ምንጮቻችን ለህዝቡ አፋጣኝ የምግብ እርዳታ ካልቀረበ ከፍተኛ አደጋ እንደሚከሰት ስጋታቸውን ገልጸዋል። ከ45 ቀበሌዎች በማያንሱ አካባቢዎች የሚኖረው ከ35000 በላይ ህዝብ ለከፋ የረሃብ ስጋት መጋለጡን ያረጋገጡት የአይንማኞች ህዝብ በረሃብ ከመሞቱ በፊት ድጋፍ ሰጪ ተቋማት እጃቸውን እንዲዘረጉ ጥሪ አቅርበዋል። የመረጃ ምንጮቻችን አክለውም በአካባቢያችን ለደረሰው የረሃብ ስጋት የእርዳታ አድራሽ ድርጅቶችን የደህንነት ዋስትና መስጠት የፋኖ ግዴታ ነው። በቅርቡ ወደዚህ አካባቢዎች የመጡ የእርዳታ ሰራተኞች ታግተው በገንዘብ ድርድር የተለቀቁበት ክስተት ስላለ የፋኖ መሪዎች እዚህ ላይ ከህዝባቸው ጋር የሚያጣላቸውን ድርጊት የሚፈጽሙ የሰራዊታቸው ክፍል ላይ እርምጃ ሊወስዱ ይገባል። ለምሳሌ ከትናንት በስቲያ ወደ ቋሊት ሳይወረዱ ሰባት የግብረሰናይ ድርጅቶች ፋኖ ናቸው በተባሉ ኃይሎች ታፍነው ተወስደዋል። ይህ ድርጊት ለፋኖ ፖለቲካዊ ኪሳራ ከማድረሱም በላይ በረሃብ እልቂት ዋዜማ ላይ ላለው ወገንም አለማሰብ ነው በማለት ገልጸዋል። በዚህ ጉዳይ ጣና ቴሌቪዥን የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል አንድነት በጎንደር እዛ አመራሮች ምላሽ ካላቸው በራችን ክፍት መሆኑን አስቀድመን እንገልጻለን። መረጃዎቻችን እንደቀጠሉ ናቸው። አፓርታይድ ተፈጽሞብናል፣ ነዋሪዎች የኦሮሚያ ክልል መንግስት በሸገር ከተማ ነዋሪዎች ላይ የሚፈጽመው ግፍና እንግልት በየቀኑ እያስመረራቸው መምጣቱንና ለዚህም ከተማውን ለቀው ለመውጣት ማሰባቸውን ነዋሪዎች ለጣና ቴሌቪዥን ተናግረዋል። ቅሬታ አቅራቢዎቹ ሀሳባቸውን መስጠት ሲጀምሩ የደረሰብን ያለው ግፍ እጅግ ከፍተኛ ነው። ከሁሉም ግን የከፋው የክልሉን የሥራ ቋንቋ መናገርም ሆነ መስማት ስለማትችሉ ፍርድ ቤት ገብታችሁ መዳኘት አትችሉም። ስለዚህ እናንተን የሚዳኝ የማኅበረሰብ ፍርድ ቤት ይቋቋምላችኋል ለእሱ የሚሆን ገንዘብ አዋጡ የተባልነው ነው ብለዋል። ሁሉም ሰው በሕግ ፊት እኩል ነው። ሕገ መንግሥቱ ደግሞ ሁሉም ኢትዮጵያዊ በመረጠው የአገሪቱ ክፍል ተንቀሳቅሶ የመሥራት ንብረት የማፍራትና የመኖር መብት ይሰጠዋል የሚሉት ቅሬታ አቅራቢዎቹ የኦሮሚያ ክልል መንግሥት ግን በብሔር ማንነታችን ብቻ ለይቶ በፍርድ ቤት እንኳን እንዳንቀርብ ጉዳያችሁ በሰፈር የሽምግልና ዳኝነት ብቻ ይታያል ብሎ በሕዝብ ላይ መገለል ፈጽሞብናል ሲሉ ተናግረዋል። የከተማ አስተዳደሩ በዚሁ ከተማ የሚኖሩ የሌላ ብሔር ተወላጆችን የፍትሕ አገልግሎት እንዳያገኙ የክልሉን የሥራ ቋንቋ ተናጋሪ አይደላችሁም ብሎ በመከልከል በአካባቢው የኦሮሚያ ባህላዊ ፍርድ ቤቶችና የሀገር ሽማግሌዎች አቋቁመናል፤ ለእነርሱ ገንዘብ እየከፈላችሁ ፍርድ ታገኛላችሁ በማለት የሌላ ብሔር ተወላጆችን እንደ ሌላ አገር ዜጋ በአገራቸው የተፈጸመውን መገለል ተናግረዋል። ይህ ድርጊት ከአፓርታይዳዊነት ተለይቶ የሚታይ አለመሆኑንም ጨምረው ገልጸዋል። ነዋሪዎቹ አክለውም ከመጠን በላይ የሆነ የዘር መድሎ እየተፈጸመብን ነው። ለረጅም ዓመት በኖርንበት ከተማ ለቀን እንድንወጣ ግፊት እየተደረገ ነው። በአቶ ሽመልስ አብዲሳ የሚመራውና ከአዲስ አበባ በቅርብ ርቀት በሚገኘው ሸገር ከተማ የሚፈጽሙትን እብሪት የተሞላበት ግፍ ከሌሎች ብሔረሰቦች የጸዳች የኦሮሚያ ከተማ መፍጠር ነው የምንፈልገው እያሉ ደጋግመው እየነገሩን ነው የሚፈጽሙት በማለት ከአዲስ አበባ ዙሪያ የሚፈጸመውን የኦህዴድ ብልጽግና ስርዓት ወለድ የዘር ማጽዳት ዘመቻ አገልጠዋል። ፍላጎታቸው ተማረን ከተማውን እንድንለቅላቸው ነው የሚሉት ቅሬታ አቅራቢዎቹ የክልሉን የሥራ ቋንቋ የማይናገሩትን በሙሉ ከመጠን በላይ ግብር በማስከፈል በየወሩ ለኦሮሚያ ልማት ማኅበር፣ ለኦሮሚያ ስፖርት ክለቦችና ለኦሮሚያ ሚልሻ ከመጠን በላይ የሆነ ክፍያ እንጠየቃለን። ከዚህ በተጨማሪም ለጣራና ግድግዳ ግብር የምንጠየቅ ሲሆን ለትምህርት ቤት ምገባ በሚል ማንኛውም ነዋሪ በየወሩ ከሁለት ሺህ ብር በላይ ይከፍላል ሲሉ ገልጸዋል። ጣና ቴሌቪዥን ባደረገችው ጥብቅ ማጣራት በሽግር ከተማ የሚኖሩ የሌላ ብሔር ተወላጆች አገልግሎት ለማግኘት ከፍተኛ የሆነ ጉቦ እንደሚጠየቁና ሌሎችን ጨምሮ ከላይ በዝርዝር ለተጠቀሱት መዋጮዎቹ ነዋሪዎች ከ500 ብር ጀምሮ እስከ 3000 ብር የሚጠየቁ ሲሆን በአካባቢው የንግድ ድርጅት የከፈቱ ሰዎች ደግሞ ከ25000 ብር ጀምሮ ከፍተኛ ገንዘብ እንደሚጠየቁ ማረጋገጥ ችለናል። ክፍያዎቹ ያለደረሰኝና በደረሰኝ የሚጠየቁ ሲሆኑ ነዋሪዎቹ ደረሰኝ ይዘው ቢገኙም በድጋሚ ከመክፈል እንደማያድናቸው በመግለጽ የስርዓቱን አስከፊነት ህዝብ ይወቅልን ሲሉ ምሬታቸውን ገልጸዋል። የሸገር ከተማ በሚቋቋምበት ወቅት አቶ ሽመልስ አብዲሳ ሸራተን ሆቴል ላይ ባስተላለፉት መልእክት ሸገር ሲቲን የምንገነባው አዲስ አበባን ለመጠበቅ ነው ማለታቸው አይዘነጋም። የከተማው ከንቲባ በበኩላቸው በማንነታቸው ብቻ የግለሰቦችን መኖሪያ ቤት በማፍረስ ካፈናቀሉ በኋላ በሰጡት አስተያየት ድሮ ህገ ወጥ ድሆች ነበሩ አሁን ደግሞ ህጋዊ ድሃ አደረግናቸው ሲሉ በህዝብ ላይ መዘባበታቸው ይታወሳል። በመጨረሻም የእስራኤልና ኢራንን ጉዳይ እናስደምጣችኋለን። የኢራንና እስራኤል ጉዳይ ውስብስብ ሆኖ ቀጥሏል። የዓለምን የፖለቲካ የኢኮኖሚና የወታደራዊ አቅም የሚፈታተነው የኢራንና እስራኤል ጦርነት እጅግ ውስብስብ ሆኖ ቀጥሏል። አወዛጋቢው የአሜሪካው ፕሬዚዳንት ትናንት እኩለ ሌሊት ላይ የ12 ቀኑ ጦርነት ተጠናቋል ብለው ቢገልጹም ኢራን ገና በጧቱ ለማኝ ዳሪ ሳይወጣ መካዘን የተቆለፈባቸውን ሚሳኤሎቿን ወደ እስራኤል ፈታ ለቃቸዋለች። እስራኤልን በምላሹ ተገቢውን ያጸፋ ምላሽ እመልሳለሁ ብላለች። የተኩስ አቁም ስምምነት ከተደረሰ በኋላ ኢራን ተኩሳብኛለች ብላ እስራኤል ክስ ያቀረበች ቢሆንም ኢራን ግን በውጭ ጉዳይ ሚኒስተሯ አባስ አራጋቺ በኩል ምንም አይነት የተኩስ አቁም ስምምነት ከእስራኤል ጋር አልደረስንም ልንስማማም አንችልም ሲሉ የሚሳኤል ማስወንጨፍ ስሜታቸው እንዳልበረደላቸው ተናግረዋል ሚኒስተሩ በማኅበራዊ ትስስር ገጻቸው ባሰፈሩት አጭር መልእክት የእስራኤል አገዛዝ በኢራን ህዝብ ላይ የሚያደርሰውን ህገወጥ ጥቃት በትሄራን ሰዓት አቆጣጠር እስከ ጠዋቱ አራት ሰዓት ላይ ካቆመች ብቻ አጸፋዊ ምላሻችንን እናቆማለን በማለት እነሱ ጦርነቱን ለማቆምም ሆነ የሚሳኤል ማስወንጨፍ ፍቅራቸውን ለመግታት የእስራኤልን ቅድሚያ አርፎ መቀመጥን በቅድመ ሁኔታ ዋስትና ማስያዣነት አቅርበዋል። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ በበኩላቸው ኢራን የተኩስ አቆም ስምምነቱን በግልጽ በመጣሷ በመንግስት ንብረቶችና በትሄራን የሚገኙ የሽብር መሠረተ ልማቶች ላይ ኢላማ ያደረገ ጠንካራ ዘመቻ እንዲቀጥል መከላከያ ሰራዊታችንን አዝዣለሁ ብለዋል። ሚኒስትሩ አክለውም ኢራን ገና ዋጋ ተከፍላለች የእስካሁኑ አልበቃትም ማለት ነው ሲሉ ዝተዋል። እኩለ ሌሊት ላይ በተላለፈው የትራምፕ መልእክት ላይ ሁለቱ አገራት የጀመሩትን ተልዕኮ ካጠናቀቁ በኋላ የ12 ቀኑ ጦርነት መቋጫ ያገኛል ሲሉ የገለጹ ሲሆን የጀመሩት ተልኮ ምን እንደሆነ ግን በግልጽ አላስቀመጡም። እስራኤል ወደ ጦርነቱ የገባሁት የኢራንን የኒውክለር ማዕከል በማውደም ሁለተኛ ስጋት እንዳትሆንብኝ አድርጌ መቅጣት ነው ብላ ያሳወቀች ሲሆን ኢራን በበኩሏ እስራኤል ሁለተኛ ቀና ብላ እንዳታየኝ ተገቢውን ቅጣት ማሳረፍ አለብኝ ማለቷ አይዘነጋም ስለዚህ ሁለቱ ጦረኞች ወደ ጦርነት የገቡት ይህንን ተልኮ ይዘው መሆኑን የገለጹ ሲሆን ጦርነቱ የሚቆመው የእስራኤል ተልኮ ሲጠናቀቅ ወይስ የኢራን ተልኮ ሲሳካ የሚለውን የዶናልድ ትራምፕ መልእክት መልስ አልሰጠም ጦርነቱ ከወታደራዊ የበላይነቱ ይልቅ የኢኮኖሚ ተጽዕኖውና የፖለቲካ ድራማው ጎልቶ የታየበት መሆኑን የሚናገሩት ተንታኞች ለደራሲውና ለዳይሬክተሩም ፈታኝ የሆነ ድራማ ነው ብለውታል። ለንጹሐን ግን ጦርነቱ ስብስብ እንደሆነ ቀጥሏል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተሰናዱት መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።